ዓለም ብዙ ባያወራለትም ተገቢውን ቦታ ባይሰጠውም ዛሬ ላይ ምድራችን ለደረሰችበት ስልጣኔ የአፍሪካ አስተዋጽኦ ማንም ሊክደ የማይችለው ሀቅ ነው። ቀደምት ስልጣኔዎች የነበሩባት በተፈጥሮ ሀብቶቿ የበለጸገች፣ ዛሬ ዘመናዊ ዓለም ደረስኩበት ከሚለው ስልጣኔ ያልተናነሱ የአክሱምን ስልጣኔ የመሰሉ ስልጡን ህዝቦችና መንግስታት የነበሯት አፍሪካ ከሩቅ ምስራቅና ከምዕራባውያን ቀድማ ለስልጣኔ በሯ እንደተከፈተች ብዙ ማሳያዎች አሏት። ሰላም ጤና ይስጥልኝ፣ ወደ ቻናላችን ቤተሰቦች። በዚህ ፕሮግራማችን በጥንታዊ አፍሪካ ስልጣኔ ዘመን ድህነትና ኋላ ቀርነት በዘመኑ የማይታወቁና በብዙ አፍሪካውያን ዘንድ ቦታ የማይሰጣቸው ርዕሶች እንደነበሩ እናሳያለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አዳዲስ መረጃዎች፣ ትኩስ ዜናዎች እንዲሁም ልዩ ልዩ አስደናቂ ጥቆማዎችን ማግኘት ትችላላችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የአፍሪካን ቀደምትና ጥንታዊ ስልጣኔ የሚያመላክቱ ለዚህ ትውልድ ከሚወሱት መካከል ደግሞ ከሺህ ዓመታት በፊት ስለነበሩ ጥንታዊ የአፍሪካ ከተሞች በእድሜያቸው መርጠን ጥቂቶቹን ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ አብሯችን እንድትቆዩ ግብዣችን ነው። አንደኛ ሉክሶር ወይም ቴፕስ ግብፅ። በአፍሪካ ውስጥ በጣም ዝነኛ ከሆኑት ጥንታዊ ከተሞች ዝርዝር ውስጥ የግብፅ ከተማ የሆነችው ሉክሶር አንዷ አለች። ይቺ ከተማ የ5200 ዘመን ዕድሜ እንዳላት ይገመታል። የቴፕስ ከተማ ላይ ተመርኩዘው የተጻፉ የታሪክ መዛግብት እንደሚያመላክቱት ከክርስቶስ ልደት በፊት ከ3000 እስከ 2000 ባለው ጊዜ ውስጥ ከተማዋ በጣም ፈጣን እድገት ያስመዘገበች ከተማ ስለነበረች የግብፅ ግዛት ዋና ከተማ በመሆን አገልግላለች። ከተማዋ በመቄዶንያውያን በኋላም በሮማውያን በአረቦችና በኦቶማኖች እጁ ወድቃ ነበር። ከዓመታት በኋላ የአመንራመን አምላክ መናገሻ ከተማ በመሆን የግብፅ የሃይማኖት ቀጠና ሆና ቆይታለች። ዛሬ ላይ ሉክሶር የ13 ሚሊዮን ሕዝብ መናኸሪያ ስትሆን በግብፅ ካሉ ከተሞች አምስተኛዋ ትልቅ ከተማና በርካታ አስደናቂ ታሪካዊ ስፍራዎች መገኛ ነች። ሁለተኛ ካርቴጅ፣ ቱኒዚያ። የ2900 ዓመታት እድሜ ባለቤት የሆነችው ከተማ ካርቴጅ ቱኒስ በአፍሪካ ውስጥ ጥንታዊ ከተሞች አንዷ ነች። ከተማዋ በሰሜን አፍሪካ የባህር ዳርቻ ላይ የምትገኝና ማዕከላዊ ቦታ ላይ በመሆኗ በፍጥነት ወደ ክልላዊ የንግድ ማዕከልና ከዚያም የመንግሥት መቀመጫ ሆናለች። የፑኒክ ጦርነት ከተካሄደባት በኋላ ካርቴጅ በሮም ተያዘች። ከመካከለኛው ዘመን በኋላ ካርቴጅ የኦቶማን ግዛት አካል በመሆን በ19ኛው ክፍለ ዘመን መገባደጃ ላይ በፈረንሳይ ሞግዚትነት መተዳደር ጀመረች። ዛሬ ላይ የካርቴጅ ከተማ ቅሪት በቱኒዚያ ከተማ ውስጥ የሚገኝ ሰፈር ብቻ ሆኗል። ነገር ግን አካባቢው አስደናቂ አርኪኦሎጂካል ቦታዎች ስላሉት በዩኔስኮ የዓለም ቅርስነት እንድትመዘገብ አድርጓታል። ሦስተኛ፣ ታንጌር ወይም ቲንጊ ሞሮኮ። አትላንቲክ ውቅያኖስ ከሜዲትራንያን ባህር በሚገናኝበት ከጅብራልተር ባህር በስተምዕራብ በማግሬብ የባህር ዳርቻ ላይ የምትገኘው ታንጌር በአፍሪካ ውስጥ በጣም ታዋቂ ከሆኑ ጥንታዊ ከተሞች አንዷ ናት። ታንጌር ከተማ የጀመረችው በአስረኛው ክፍለ ዘመን ነበር። ጥሩ የመልክአምድራዊ አቀማመጧ በሰሜን አፍሪካ ውስጥ በብዛት ከሚዘወተሩ የንግድ ማዕከሎች አንዷ ሆና እንድታገለግል አድርጓታል። ከተማዋ በመጨረሻ በሮማውያን ቁጥጥር ሥር አለች። ነገር ግን በሰዓቱ ልዩ የማዘጋጃ ቤት መብቶችንም አግኝታ ነበር። ከሮም ውድቀት በኋላ ታንጌር የባዛይንታይን ግዛት አካል ሆና እስከ አረቦች ወረራ ድረስ ቆይታለች። በኋላም ለስፔኖች ወረራ የሎጂስቲክ መሰረት ሆና አገልግላለች። ከመካከለኛው ዘመን በኋላ በታንጌር አካባቢዋ አቀማመጥ ምክንያት የአውሮፓ አያ ላለሷ መፎካከር ቀጠሉ እና ከተማዋ በፖርቹጋል ብሪታንያና ስፔን እጅ ብዙ ጊዜ ቆይታለች። ታንጌር በ1956 ሞሮኮን በመቀላቀል ዛሬ ከሀገሪቱ ዋና ዋና የቱሪስት ማዕከሎችና በጣም አስፈላጊ ታሪካዊ ከተሞች አንዷ ለመሆን በቅታለች አራተኛ ትሪፖሊ ወይም ኦያት ሊቢያ ከሊቢያ ሰሜን ምዕራብ በሜዲትራንያን ባህር በረሃው ዳርቻ ላይ የምትገኘው ትሪፖሊ የ2700 ዓመት ባለጸጋ ስትሆን የሊቢያ ዋና ከተማ ነች ከክርስቶስ ልደት በፊት በሰባተኛው ክፍለ ዘመን አካባቢ በፊንቄ ቅኝ ግዛት ስር ኦያት በሚል ስም የተመሠረተች ይህች ከተማ ከጥቂት መቶ ዓመታት በኋላ ከተማይቱ በግሪኮች የቅሪንኬዎች ገዢዎች እጅ ገባች። በአንደኛው ክፍለ ዘመን የአክልብና የሮማ ግዛት አካል ነበረች። ከ15ኛው መቶ ክፍለ ዘመን በኋላ ከተማዋ በስፔንና በኦቶማን ኢምፓየር እንዲሁም በጣሊያን ቁጥጥር ስር ወድቃ ነበር። በሰሜን አፍሪካ ከሚገኙት ግዛቶች መካከል የባርበሪ ግዛቶች አካል የሆነችው ትሪፖሊ ኮሎኔል መዓመር ጋዳፊ ወደ ስልጣን ከመጡ በኋላ በ1969 ጀምሮ የሊቢያ ዋና ከተማ ሆና እያገለገለች ትገኛለች። አምስተኛ ኢፌ፣ ናይጄሪያ በአፍሪካ ውስጥ ጥንታዊ ከተሞች አንዷ ስትሆን ከተመሠረተች 2500 ዓመታትን አስቆጥራለች። በሀጉሪት ውስጥ ደግሞ በሸክላ ሴራሚክስ፣ በመዳብ ቅይጥና በነሐስ ጌጣጌጦች ሥራ የምትታወቅ ከተማ ነች። ኢፌ በደቡብ ምዕራብ ናይጄሪያ ኦሱን ግዛት ውስጥ የምትገኘው ጥንታዊቷ ኢፌ የተመሠረተችው በዩሮባ በ500 ዓመት አካባቢ ሲሆን ለዓመታት የግዛቱ ቅድስት ቅዱሳን ከተማ ትባልም ነበር። በዩሮባ ሃይማኖት መሠረት የሰው ልጆች መገኛ እንደሆነች የሚታመንበት ቦታ ነበረች። ከተማዋ ያደገችው በሁለተኛው ክፍለ ዘመን ከክርስቶስ ልደት በኋላ ሲሆን በ16ኛው ክፍለ ዘመን የወደቀውና ታላቅ የነበረው የኢፌ ኢምፓየር ዋና ከተማ በመሆን አገልግላለች። ስሟንም ከዚሁ ኢምፓየር ነው የወሰደችው። ዛሬ ኢፌ ከተማ ወደ 500 ሺህ የሚጠጉ ሰዎች መኖሪያ ናት። ይህም በናይጄሪያ 16ኛዋ ትልቋ ከተማ አድርጓታል። ስድስተኛ መንደፈራ፣ ኤርትራ። መንደፈራ በአፍሪካ ከሚገኙ ጥንታዊ ከተሞች መካከል አንዷ ነች። ከተማዋ የተመሠረተችው ከክርስቶስ ልደት በፊት በአምስተኛውና በአራተኛው ክፍለ ዘመን መካከል በዲምት መንግሥት ሲሆን ለአክሱማዊ ሥልጣኔ በጣም አስፈላጊ ከነበሩት ከተሞች አንዷ በመሆንም አገልግላለች። ባለፉት ዓመታት መንደፈራ በኦቶማን ኢምፓየር፣ በሃውሳ ስልጣኔት በኋላም በጣሊያንና በእንግሊዝ ቅኝ ግዛት ስር ወድቃ ተዳድራለች። ዛሬ መንደፈራ ከአፍሪካ ጥንታዊ ከተሞች አንዷ ብትሆንም እንደ ቀድሞ ትልቅ ቦታ የላትም። 2500 ዓመታትን ያስቆጠረችው ከተማዋ የንግድ ማዕከልና የ63000 ሰዎች መኖሪያ በመሆን በኤርትራ አራተኛዋ ትልቅ ከተማ ያደርጋታል። ሰባተኛ በርበራ፣ ሶማሊላንድ። በርበራ በራስ ገዝ በሆነችው ሶማሊላንድ የሳሄል ክልል ዋና ከተማና በህንድ ውቅያኖስ ውስጥ ካሉ የባህር ወደቦች አንዷ ናት። ከተማዋ ከጥንት ጀምሮ የነበረች ሲሆን ለሶማሌ ጎሳዎች ከመጀመሪያዎቹ የከተማ ግዛታቸው አንዷ ነች። የዛሬ 2400 ዓመታት የተመሠረተችው በርበራ ባላት አቀማመጥ ምክንያት የምንጊዜም የሶማሊያ በጣም አስፈላጊዋ የንግድ ማዕከልም ናት። ከጥንት ጀምሮ ከተማዋ ከፊንቄ፣ ከጥንቷ ግሪክ፣ ከቶሎሚክ ግብፅ፣ ከፓርቲያን ፋርስና ከሮም ኢምፓየር ጋር የንግድ ግንኙነት ነበራት። ከአረቦች ወረራ በኋላም ከተማይቱ ሙሉ በሙሉ የአረቦች ሆና ነበር። በዛም የተነሳ መልኳ በጣም ተለወጠ። በመካከለኛው ዘመን ከተማ በአብዛኛው በተለያዩ የሙስሊም መንግስታት ቁጥጥር ስር የነበረች ሲሆን እስከ 19ኛው ክፍለ ዘመን መገባደጃ ድረስ በብሪታንያ እጅ ስር ቆይታለች። ከቅርብ ጊዜያት ወዲህ በሶማሊያ እርስ በርስ ጦርነት ምክንያት በርበራ ከተማ የሚካሄደው የንግድ ልውውጥ በከፍተኛ ሁኔታ ቢቀንስም ከተማዋ አሁንም ካሉት አስፈላጊ ወደቦች አንዷና የሶማሊያ ሁለተኛ ትልቅ ከተማ ነች። ስምንተኛ አክሱም፣ ኢትዮጵያ። የዛሬ ሁለት ሺህ ዓመታት የኢትዮጵያ ስልጣኔ መሠረት ብሎም ከዓለም ትልልቅ ስልጣኔዎች አንዱ የሆነው የአክሱም ስልጣኔ ግንባር ቀደም ነው። አክሱም በአፍሪካ ካሉ ጥንታዊ ከተሞች አንዷ ነች። ከተማዋ ከጥንት ክርስትና በፊት ጀምሮ በሰሜን ኢትዮጵያ ዋና የባህር ኃይልና የንግድ ማዕከል ነበረች። በ354 ዓመት ዓለም ክርስትና እንደ ሃይማኖት ከተቀበሉት የመጀመሪያዎቹ የአክሱም መንግሥት አንዱ ሲሆን የሙስሊም መንግስታት የሰሜን አፍሪካ እንድልስ ካደረጉበት ጊዜ ድረስ ግዛቱ በአካባቢው የበላ ያያል ነበረ። ከሰባተኛው ክፍለ ዘመን በኋላ የቀይ ባሕርን የንግድ መስመር አረቦችና ፋርስ ከወሰዱት በኋላ ግዛቱ ቀስ በቀስ ማሽቆልቆል ጀመረ። ከአስረኛው መቶ ክፍለ ዘመን በኋላ ከተማው ገናናነቷን ብታጣም ጥንታዊ ሥልጣኔ ያረፈባቸው ሐውልቶቿ እና ዛሬም ድረስ የሚጠኑት የአርኪዮሎጂ ቦታዎቿ የጥንት ውበቷን ይዘው ለምስክርነት ቆመዋል። የአክሱም ሐውልት በዩኔስኮ በዓለም ቅርጽነት ተመዝግቦ ይገኛል። ዘጠነኛ፣ ሞምባሳ፣ ኬንያ። በህንድ ውቅያኖስ ዳርቻ ላይ የምትገኘው ሞምባሳ በታሪክ ውስጥ ከዋና ዋና የአፍሪካ የክልል ንግድ ማዕከላት አንዷ ስትሆን 1200 ዓመታት ያስቆጠረች ነች። በይፋ ከተማዋ ከ900 ዓመተ ዓለም አካባቢ ጀምሮ የመዋና መክሲ ወይም ሰዋህሊ ስርወ መንግስት ከተማ እንደ መሠረታት ይናገራል። ባለፉት ዓመታት ሞምባሳ ሕንድን ፋርስን፣ እና የአረብ ባህረ ሰላጤን ከሰዋህሊ ሕዝብ ጋር ከሚያገናኙት በጣም አስፈላጊ የንግድ ማዕከሎች አንዷ ሆና ኖራለች። አስረኛ፣ ላሊበላ፣ ኢትዮጵያ። ከአለት ተፈልፍለው የተሰሩ ጥንታዊ ውቅር አብያተ ክርስቲያናት መገለጫው የሆኑት ላሊበላ ከተማ የተመሠረተው በ12ተኛውና በ13ተኛው ክፍለ ዘመን መካከል የዛሬ 800 ዓመት መሆኑን የታሪክ ድርሳናት ያወሳሉ። የላሊበላ ውቅር አብያተ ክርስቲያናት በዩኔስኮ የተመዘገቡ ሲሆን ላሊበላ የአፍሪካ የኢየሩሳሌም ተብሎ እንዲጠራ አስችሎ የላሊበላ ውቅር አብያተ ክርስቲያናት በመላእክት ገዛ እንደተሰሩ በአፈ ታሪክ ይነገራል። በሰሜን ኢትዮጵያ ከአለት ስር የሚገኙት አብያተ ክርስቲያናት በአስራ ሁለተኛው ክፍለ ዘመን መጨረሻ በንጉሥ ላሊበላ የታነጹ ናቸው። ጥንታዊ የሆነው ታሪክና ባህል በጋራ ይዘው የቆዩ አሁንም ድረስ ያሉ እንዳሉ ሁሉ ታሪካቸው ለጸሐፊያን ተትተው የጠፉ የአፍሪካ ቀደምት ስልጣኔ ከተሞችም አሉ። ውድ የቻናላችን ቤተሰቦች የቀደምት አፍሪካን ስልጣኔና ታሪኮች የሚያመላክቱ የተመረጡ አስር ከተሞችን ያየንበት ፕሮግራም በዚሁ ጨርሰናል። ስለነበረን ቆይታ ከልብ እየመሰገንን ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ ይሆኑ እንላለን። ሰናይ ጊዜ።